ጥሩ ዜና አባባ እህትሁት ቤት ሽማግሌ ልኮ ገጠር ድል ባለ ሰርግ ሰርፕራይዝ አደረጋቸው። ካሊብ ማመን አቃተው። አባዬ የእውነትም ትሁት ቤተሰቦች ጋር ቤተሰብ ልከህ ነው ሽማግሌ ልከህ ነው ብሎ ሲለው፣ አሁና ትሁት እኮ የገዛ ልጄ ደሜ ማለት ናት፣ ካሊቤ። ታዳ ለሷ ይህንን ያላደረግኩኝ ለማን አደርጋለሁኝ? በጣም አስተዋይና እንዲሁም ብልህ ልጅ እኮ ናት። ስለዚህ ደስ እንድላት ብዬ ሽማግሌዎቹን መርጬ፣ እናም ደግሞ አንድ ጓደኛ ነበረኝ እዛው እነትሁት ሀገር የሚኖር በስነ ስርዓቱ በወግ ባህሉ ሽማግሌ ልኬ ተረካክበዋል ብሎ ለካሌብ ነገረው። ካሌብ ማመን አቃተውና ወደ ላይ ወደ ታች ዘለለ ትሁቴ ትሁት ይሄንን ስትሰማ አባዬ ምን ብዬ እንደማመሰግነህ አላቅም። ምክንያቱም ከመውደድና ከማፍቀር በላይ የጨነቀኝ ካሊብን ከማግባት በላይ የጨነቀኝ የቤተሰቦች ጉዳይ ነበረ። ምክንያቱም እኔ ማግባት የምፈልገው ወግና ባህሌን የጠበቀ እንዲሁም ደግሞ ምንም አይነት ጋጋታና ሆቦታ የሌለበት ነበረ ብላ ላባባ አስረዳችሁ። አውቃለሁኝ፣ አንቺ ማለት በጣም ስነ ስርዓት ያለሽ እና እንዲሁም አስተዋይ ብልህ ሴት ስለሆንሽ በቃ የሚገባው ይገባሻል። ስለዚህ ይህም ሰርግ ላንቺ ይገባሻል ብሎ ሱፉንም እንድሁም ደግሞ የቬሎንም አባባ በድንገት ሰርፕራይዝ አደረጋቸው። ቴና ምን ገጠማት? ቴና ይህን ሁሉ እየሰማቸው እራሷን መቋቋም ሲያቅታት እራሷን በረኪና ጠጥታ ተደፋች። ከዛ ካሌብ አድነኝ፣ ትሁት አድኑኝ እና ዳኒ አድነኝ እያለች ብትለፈልፍም እንኳ እነሱ ግን ሰርጋቸውን ዝም ብለው መጨፈራቸውን ቀጠሉበት። ኤዱ ኤደን ትሰምኛለሽ፣ እኔ ዳኒን የምተውልሽ እቃ አይደለም። ዳኒ የሰው ልጅ እንጂ እቃ አይደለም። ስለዚህ ከዚህ በኋላ ስነ ስርዓትሽን ይዘሽ ብትኖር ይሻልሻል። አይደለም የምወደው እማፈቅረው ዳኒ ጋር ይቅርና አባባም ጋር ሆነ ትሁትም ጋር እንዲሁም ካሌብ ጋር እንድትቀርቢ አልፈልግም። ከሁሉም ትርቅ ያለሽ ብላ ማስጠንቀቂያ ሰጠቻት። በጣም ደነገጠች ቴና። ኦይ ምን አይነት መከራና ምን አይነት ጭካኔ እተሞላበት ቤተሰብ ነው ያለሁት። አባዬ እባክህን ይቅርታ አድርግልኝ ለሰራሁት ነገር እጅጉን ተጸጽቻለሁ ብላ አለችው። አባባ ምን መልስ ሰጠ? አባዬ ትሰምኛለሽ እ በቃ ያለፈውን ነገር በሙሉ እንዳላለፈ ለመቋቋም እየሞከርኩ ነው ነገር ግን ሁሌ አንቺም ባየው ቁጥር እንደገና ቁስሌ እያመረቀዘብኝ ነው። ቲና እባክሽን፣ በቃ ከዚህ በኋላ ካሊብም ሆነ እኔም እንደ ልጅ አላይሽም። ካሊብም በቃ አይፈልግሽም። እባክሽ ከዚህ ቤት ውጭ! ብሎ ሲላት፣ ምንም፣ በፍጹም ከዚህ ከቤት ወይ አንተን ገድዬ፣ ወይ ያንን ልጅህን ገድዬ ነው እንጂ የምወጣው አልወጣም ብላ። ጭራሽ በገዛ ቤቴ እያስፈራራሽ ነው ማለት ነው ቀጥይበት። ለነገሩ አንቺ እኮ አንድም ነገር ያላደረግሽው ነገር የለም፣ ሁሉንም ነገር አድርገሻል። ነገር ግን እኔ አላስተውል ብዬ እንጂ። ስለዚህ አሁንም ካሌብንም ከሚስቶ ከሚስቱ ጋር ስላየሽው እንደገና ደግሞ ዳኒንም ከሚስቱ ጋር ስላየሽው እኔም ይሄንን ነበር ያየሁት። ምክንያቱም ፈጣሪዬን መድኃኔዓለምን እንድታሳየኝ የዚች ልጅ ስቃይና መከራ ብዬ ነበረ እናም ያንን መከራና ስቃይ እያሳየኝ ነው። ስለዚህ ይገባሻል ብሎ አባባ ጥሏት ሄደ። ሰላም ሰላም ውድና እየተከበራችሁ የህያብ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪው እና አጓጊው ትሁት ድራማ እንደቀጠለ ይገኛል። ዛሬ ቴና እባካችሁን፣ እዚህ ተሰብስባችሁ እኔን ለማቃጠል አይሆን። ከዚህ ቤት ውጡልኝ፣ ከቤቴ ውጡልኝ ብላ ስትል፣ ቆይ እኔ ምልሽ፣ ይሄ ቤት እኮ ያንቺ አይደለም አላት ዳኒ። ዳኒ ትሰማኛለህ? እዚህ ቤት እኮ ያስገባሁ እኔ ነኝ፣ ስለዚህ የማስወጣህም እኔ ነኝ እና ተወጣልኝ፣ አሁን ይችን የማትረባ ቆረቆ እንዳይዘህ ብላ ስትል፣ ስሰሚኛለሽ፣ ላፍሽ ለከት ቢኖረው ጥሩ ነው እና ድጋሜ ደግሞ ኤደንን ስትናገረትም ሆነ ስትገለም ምጫት ማየት አልፈልግም። ጭራሽ አንተ ለሴት ተደረበ። አይ ሴት ሳትሆን ለእኔ ሚስቴ ነች። ስለዚህ አርፈሽ ብትቀመጭ ይሻልሻል። ሲቀጥል ይህ ቤት እኮ ያንቺ አይደለም፣ የአባዬና የካሊብ ነው ብሎ ቅጥ ላደረጋት። ከዛ ታያለህ አባዬ ይሄን ጉድ። ቆይ እኔም የምልሽ ቲና ምን አድርጉኝ ነው የምትዩ? ይሄ ቤት እኮ የእኔ ቤት ነው እንጂ ያንቺ ቤት አይደለም። በቃ ቀለዳችሁ ማለት ነው። በቃ እኔ ላይ እንደዚህ መጫወታችሁን ቀጠላችሁ ማለት ነው። እሺ እንተያያለን ብላ ስትሄድ፣ ከዛ ካሌብ እኔ የምላችሁ እውነት ለመናገር የአሁኑ ሳቃችን ምንም እያስደሰተኝ አይደለም ብሎ ሲል ምን ነው ካሌቤ ምን ተፈጠረም? ምክንያቱም እንዲህ በሳቅ ነው ውስጥ መከራ እንዳያጋጥመን ብዬ እየፈራሁ ነው። ቲና እንኳን እንደዚህ አይታን ቀርቶ ተዘጋግተንም እንኳ የእኛን ሰላምና የእኛን ስቃይ ነው የምትፈልገው። ስለዚህ በፍጹም ይሄ ደስታችን የሚያመሽ አይመስለኝም። እባካችሁን ተረጋጉና የምናደርገውን ነገር እናስብበት ብሎ ተናገረ። ከዛ ዳኒ፣ አዎ አባይ፣ ልክ ነው ካሊ። እውነት ለመናገር ቲና እያንዳንዱ ነገር በጣም መጥፎ ናት። ምንም አትተኛም ከክፋትም አትማርም። አሁን ራሱ ሂድ አልቅሳ እንባዋን አባብሳ ትመጣለች ብሎ አለው። ከዛ አባባ የእውነትም አሁን አልቅ እያለቀሰች ነበረ። እውነትም አባብሳ ከመጣች አንተና እሷ በደንብ ትተዋወቃላችሁ ማለት ነው። አው አባዬ በጣም ትመጣለች። አሁን ከምንም በላይ በጣም ተናዳለች፣ እንዲሁም በጣም አልቅሳለች ብሎ ሲል ይገርማል። ታውቃለች ስለ እኔ ስሜት እንኳ እንደዚህ የምትጨነቅ አይመስለኝም ነበር ቆይ ግን እሷን ለምን ብላ? ስትለው ኤዱ ደነገጠ። ዘወራልና ተ ኤዱ፣ እኔ በክፋት ነው እንጂ ያልኩት በመልካምነት አላልኩም፣ እባክሽን። ስለዚህ ደግሞችና እኔ ታርቀን የለን እንዴ? ቆይ ለምንድን ነው እንደዚህ እኔን ለመጣልና እኔን ለመርገጥ እንደዚህ ደፍረሽ ተነሳሹ? ተው እንጂ ባክ። ታውቃለህ፣ እስኪ ንገረኝ፣ አልፈልግሽም ብለ ስትላት ምን ተሰማህ? ማለቴ ምን ተሰማህ አንተ እንዴ ምን ማለት ነው? አልገባኝም። እንዴት ምን እንዲሰማኝ ፈልገች ነው? ቆይ አይ እንደዛ ማለት አይደለም። እኔ ግን አንተ ስትተወኝ ታውቃለህ፣ ያን ጊዜ በእኔ ላይ ሌላ ሴት የመደረብህን ሳይ እንዴት እንደት ልቤ እንደተሰበረ፣ የእሷም ልብ እንደዚህ ነው። አሁን እኔ የሚሰማኝ በጣም ነጻነትና ሰላማዊ ህይወት ነው። ደግሞ ያለፈውን ረስተን አዲስ ህይወት ለመጀመርን ተባብለን የለ ቃላችን የተዴ ታዲያ ቆይላ ምንድን ነው እንደዚህ የምታደርገው? ምንድን ነው እንደዚህ እዋክሽን እዋክሽን እንደዚህ አታድርጊ ብሎ ሲላት፣ እሺ በቃ በጣም የቀታ ስሜታዊ ሁኝ እኮ ነው እያለ ስታወራ መጣች። ከዛ ተሰማኛለህ አሁን ጓዝህን እንዳቅልለህ መውጣት አለብህ ብላለች። አይ ቴና እንግዲህ ቀበጥ በቃ አሎጣም አልኩሽ አሎጣም። አባየ ውጣ እስካላሌን ድረስ ማንም ሊያስወጣኝ ፍቃደኛ አይደለም። እናም አልወጣም ብሎ ሲላት አባባ እኔ ምልሽ ቆይ፣ አንቺ እንዴት ነው በወንድምሽ ጮኛ የምትቀኝ ነው? አልገባኝም። አይ በፍጹም አንተ የማታውቀው ብዙ ነገር አለ አባዬ። ስለዚህ እኔና ዳኔ ብዙ የራሳችን የግላችን ሚስጥር አለ። ስለዚህ እንደዚህ ማድረግ አይችልም፣ በተለይ ይህችን የማትረባለች ብላ ስትላት አይ፣ እንግዲህ አርፈሽ ብትቀመጫ አይሻልሽም እንዴ? አሁን እሳ በዛ በቃ አንቺ ክፉና አረመኔ የጨካኝ ነሽ እና ከስድብ ውጭ የሚታይሽ ነገር የለም አንቺ ዝም በይ እህ የተናገርሽው እኮ እኔን ነው እባክሽ ሚስቴን እንድትናገሪ አልፈልግም ቴና ስለዚህ አርፈሽ ተቀመጪ አሁን እኔ መጣሁ እንነጋገራለን ብሎ አላት ሄደና ምንድን ነው የምትፈልጊው ቴና አልገባኝም ቆይ እንደታንተ ብደፍር ነው እኔን ትተህ እሷ ጋር ይሄድከው እሷ ጋር እኮ ብዙ ነገር አለ ሰላም አለ ፍቅር አለ ደስታ አለ አንቺ ጋ ምን አለ አንቺ ጋ ውስኪ ድራፍት ገንዘብ ሰው ስለመግደል ሲያቅዱና ሲያልሙ ውሎ ማዘር ይሄ ሁሉ ሰርችቶኛል ቆይ ገንዳኔ እኔ ላንተ ብዬ በጣም ብዙ ነገር አላደረግኩም እንዴ እና በእኔ ላይ አንተ ያኔ እየተጫወቅብኝ ነበር ማለት ነው እሾእሾህ ላጣሪው ይባልለ ስለዚህ ስራ ለሰሪው እሾህ ላጣሪው ይባልለ አየሽ አንቺም የሰራሽውን ነው የምታይችው። እኔም የሰራሁትን ነው የማይችው። ቢያንስ እኔ እንኳ ከጥፋቴ ተምሬ ፍቅሬን ለማስተካከል እየሞከርኩ ነው። አንቺ ግን አንቺስ ብትሆኚ በገዛ አልጋሽ ላይ አይደል እንደ እኔን ይዘሽ የተኛሹ? ማለቴ በባልሽ ላይ እኔ እኮ ቢሆንም እሱን አላፈቅረሁም። አየሽ እኔም አንቺን አላፈቅረሽም። ምክንያቱም አንቺና እኔ የተገናኘ ነው ለስራ እንጂ የእውነቴን ነው ምልሽ ከዛ አልፎ ጭራሽ ለትዳር አረ እንኳን ለትዳር ቀርቶ ለፍቅር ተመኝችሽ አላውቅም ብሎ በጥፊ መታት። ከዛ እኮ እኔም መታኝ። አዎ ከዚህ በኋላ እኔም ጋር ሆነ አባዬም ጋር እማናቸውም ጋር እንድትቀርብ አልፈልግም። ደግሞ የአንችን አረመኔነትና ጭካኔነት በደንብ ድብና አድርጌ ስለማውቅ ከዚህ በኋላ እያንዳንዱ እርምጃዎች እከታተላለሁ ብሎ አላት። ትሁቴ ትሁቴ፣ ለኤዶ እባክሽ፣ የፍቅር በጣም እያሰቃየኝ ይገኛል ብላለቻት። ቆይ አንቺ ለምን አት ነግሪው ምን እኔ ማ ልናገር አፋውጥቼ። እና ታዲያ እሱ እንድረዳሽ ፈልገሽ ነው? ቆይ ታዲያ እሱ ቢረዳኝ ምን ችግር አለው? እሱ እንዴት ያውቃል? አንቺ አይኔና አይተሸደል እንዲ ያወቅሽው። እና ታዲያ ማለቴ እንዴት ይገረማል? እሱ ባያቅሽ። ስለዚህ ያቅሽ የምትፈልጊ ከሆነ እባክሽን ብትነግሪው ይሻላል። እኔ እኮ ግን በብዙ መንገድ ላሳየው ሞክር። ያለው ነው ማሳየት ሌላ እንደገና ይሄኛው ሌላ ምናልባት፣ እኮ በሌላ ተርጉሞት ይሆናል የምታሳየውን። ስለዚህ አሁን ደግሞ አንደበትሽን ከፍተሽ መናገር አለብሽ፣ ፍቅር ይዞኛል ብዬ። አዎ፣ ምን ችግር አለው? ማፍቀር እኮ ጸጋ ነው። እና አባየን ጠይቀሹ? ምን አለሽ? አባየማ እጅጉን ደስ ብሎታል። ብታይ ግን ልጁ ማን ነው ብሎ ሲለኝ በፍጹም አልነገርኩትም። አባየን አታለላለሁ ብለሽ ተሳስተሻል። እጠኝነት ካሌብን እንደሆነ ያውቃል። እውነትሽን ነው? አዎ ወይ እናንተ ሴቶች ምን እያወራችሁ ነው ተሰብስባችሁ? ብሎ ሲላቸው አረባ ግን ምንም አይሰማ ነገር አለ። ምንድን ነው ግን አልገባኝም። ና የማልንገርህ ትሁትን እኮ ፍቅር ያዛት። ምን እንኳን ደህና መጣሽ ወደ ፍቅር ዓለም አረዋካቸውን አታካብዱ። እናንተ ልጆች ደግሞ ምን ይሄን ነገር ማንም እንዲሰማ አልፈልግም። ማንም ማለት አባዬ ሰምቷል። ይህንን የሰማው ካሌብ እንግዲህ ፍቅር ይዟታል ብሎ ሲነግረው ዳኔ ደነገጠ። ቆይ ከማን ነው ፍቅር የያዛት? እንዴትስ ነው? ወዴት ነው? ሲል አረ ብዙ ጠየቃል። ምንድን ነው? አይ አረ እኔ ምንም። ከዛ ጠረጴዛ እየወለወለች ባለበት ሰዓት ትሁት እንኳን ደስ አለሽ። ይሄንን ስጪው። ለማን ለፍቅረኛሽ ነው? ማለቴ ለምትወጁው ልጅ። ምን እንዴት ሰማ? ቆይ ግን የእውነት እኔ በድዬሻለሁ እንዴ? ማትነግሪኝ ወይስ እንደ ቲና ይናይተሽ ነው? አረ በስመ አብ። ቆይ ከቲና ጋር ምን አገናኘ? ጭራሽ ያቻለ ጨካኝ ሴት ጋር? እኔ እንደዛ ማለቴ ፈልጌ ሳይሆን አንተ ጥሩ ምላይ አደለህም። እና ግን ልጁ ማን ነው ማለቴ ይህ እድለኛ ወንድ ብሎ ሲላት እሱንም ማቀስ ብዬ ነግርሃለሁ፣ ግን እኔ አላውቅም ብቻ ሌላ ጊዜ ታሪኩን አዋራሃለሁኝ ብላ አለች። ከዛ እሱም እሺ ብሎ በሀሳብ ጭልጥ አለ። ኤዱ ግን ለምንድን ነው የማታገባው ልክ እንደ ትሁት አይነት ብላ አነሳሳቸው ልቡን